አንደኛ ሰበብ ብሎ ምክንያት ካለ እኩይ ብሎ ዳሽ ይላል። ሀ ቸር፣ ለ ደግ፣ አምሮሃ ክፉ፣ መ አቻ። መልሱ ክፉ የሚለው ነው። ሁለተኛ መመኪያ ብሎ አለኝታ ካለ ደመኛ ብሎ ዳሽ ይላል። ሀ ጠላት፣ ለ ሸማች፣ ሐመርሃ ጎረቤት፣ መ ጓደኛ። መልሱ ጠላት የሚለው ነው። አራተኛ ባዕድ ብሎ ዘመድ ካለ ክፋት ብሎ ዳሽ ይላል ሀ ጥፋት፣ ለ መሰሪነት፣ ሀምሮሀ ተንኮል፣ መ ደግነት። መልሱ ደግነት የሚለው ነው። አምስተኛ የምግብ ጠረጴዛው ተሰብሯል። ከስሩ የተሰመረበት ቃል ተቃራኒ ፍቺ የትኛው ነው? ሀ ደቋል ለ ወድቋል፣ ሐምሮሃ ተሰንጥቋል፣ መ ተጠግኗል። መልሱ ተጠግነዋል የሚለው ነው። ስምንተኛ ዘይነብ ከሞገስ ጋር ጎጆ ከያዘች አንድ ዓመት ሞላት። ከስሩ የተሰመረበት ቃል ፍካሪያዊ ፍቺ የትኛው ነው? ሀ መጠለያ ለትዳር ሀምሮሃ መያዣ መ ማስገቢያ መልሱ ትዳር የሚለው ነው። የጎጆ እማሪያዊ ፍቹ መጠለያ ሲሆን፣ ፍካሪያዊ ፍቹ ግን ትዳር ማለት ነው። አስራ ሶስተኛ ሙት ይዞ ይሞታል ከሚለው ምሳሌያዊ አነጋገር ጋር ተመሳሳይ የሆነ መልእክት የያዘው አረፍተ ነገር የትኛው ነው? ሀ በከባድ ህመም የሚሰቃይ ሰው ሞቱን ይመኛል። ለ የመሞቻ ጊዜው የደረሰ ሰው ጭንቀት ያበዛል። ሐ መርሃ ከህመሙ የማይድን ሰው በድንገት ይሞታል። መ ሥራ የማይወድ ሰው ጠንካራ ሠራተኛን ያሰንፋል። መልሱ ስራ የማይወድ ሰው ጠንካራ ሰራተኛን ያሰንፋል የሚለው ነው።